ተንበርከክ ማን የምትሄዱ አንተ ሰላቢ ሰላቢ፣ ሌላስ? የሚስጥር መተት ነኝ እኔ። 30 አመት አለው 13 አመት አለው 30 አመት 13 የስድስት ወር በየፈረቃ በየአመታት አልቻልኩም። ምን አደረጋችሁ? አሁን እኮ ፈረሰኛው ነው ይዟት የመጣ ብታይ። ምንድን ነው ያደረጋችሁት? ዙሬ ዙሬ ነበርኩ፣ አዙረባት እንዳትመጣ የዞረበት እሺ፣ ተዘጋጅ ና። አንተ በስላሴ ስም ና። እሺ ና ወደዚህ። አንተ ያላ ያላ ሙስሊም ናት ወይስ እ ሙስሊም ነች? አይ የሙስሊም መተት እኔ ሙስሊም ነኝ። እሺ ምን አድርጌ የተባል? የቤተሰብ መተት ነኝ። ምንድን ምን እንደያርኮ ቤተሰቦቹ፣ እናቷ ተበሳጭታ ተበሳጭታ አለፈች። እሺ ከዛ ወደ እሷ ገባሁ። ወደ ዘር ተላለፍ ተብዬ ነው የተላኩኝ። እሺ በቃ በሳጫት አለው። እሺ ከባለ ሌላስ ስማማ ማረጋት አለው። ሌላስ አስፈራት አለው። ትታያታለህ ቆራጥ እየተቀያየኩ አለ እምታስፈራራት አዎ፣ እየተቀያየርኩ ባህሬ። አንዴ ዛር መስላለሁ፣ አጓራለሁ። ታጓራለህ አጓራታለሁ። በቃ እንደዛር አድርጌ። እስኪ እንዴት ነው የምታስጓራት? እንድያረጉ እንድያረጉ። እቤት ውስጥ ነው እንዲህ የምታረጋት። ጸበልም ቤተክርስቲያንም ክርስቲያንም ስትሄድ አሳብዳታለሁ። እሺ፣ ተዘጋጁላችሁ እናንተም በስላሴ ስም። እሺ፣ አንተ ማን ነው የምትሄደው? መተት። ሌላስ? በድን የገባ መተት። እሺ። ሌላስ? ሌላስ ሌላስ? እ ተዘጋጃችሁ እናንተም ነው። ወደዚህ የነጥላ መተት ድግምት፣ የቤተሰብ ዛር ምን አደረጋቸዋት? ማህፀኗ ላይን ማህፀን ላይ ኦፕራሲዮን ትሆናለች። ሮብለትሁ ማክሰኞ ገብታ ታድራለች። መቼ ማክሰኞ? የአሁን የፊታችን የመድኃኒዓለም ቀን ማህፀኗ ላይ ቁጭ አልኮ ማንኔ አይነጥለው የማጸን መተት ምንድን ያስባልከው? በህክምና ምንድን ነው ያስባልከው? ኦፕራሲዮን ነበረች። ተቀዷል። ተቀዷል የውስጥ ሸራው ተቀዷል። ይሄ አንተ ስራ ነው አይደል? ይገርም ነው። አንተ ቆራጣ

ዞር በል ዛር ዛር ዛር ለምትላል ይለዋል ያው እህትማሞች ና ወደዚህ እንዴት አይነት ነገር ነው እና ዛሩ በማ በኩል ነው ያለው በእናት ባባት የምን ዛር ናችሁ ጠቋር ጠቋር አዳልሞት ማጸን ላይ ከተቀመጠ የማጸን ካንሰር የማጸን ደዌ በሽታ ነው የሚሆነው ከዛ በኋላ ወደ ህክምና ስትሄዱ ይቀደድ ይቆረጥ ወይ ደግሞ ማጸን ይውጣ ነው ከዛ በኋላ አይወልዱ። ደከመክ እንኳን ደከመ፣ አስቸገረችኝ። ምን አድርግ? አስቸገረች። ለድሃዎች ለእኔ ቤት ታዝናለች፣ ትመጸውታለች፣ ታበላለች። ይሄ ነው የሚያናድደ። ይመጸውታሉ፣ ይዘክራሉ። ማንን ነው የሚዘክሩት? ብዙ ነው የሚሰስበው። ቤታቸው የእመቤታችን፣ እስትፋሰ ክርስቶስ፣ አቡነ ተክለ ሃይማኖት፣ ቅዱስ ዮሐንስ፣ ቅዱስ ቅዱስ ሩፋኤል። ምን አረካት ልጅቷን? ምን አረካት እድሏን? ረጅተር ነኝ ረጅተር። ከዛ አስቀደልክ። ልደላት ነበር ትንፋሽ የለም ተብሎ ትንፋሽ የለም ተብሎ፣ እንዴት ነው ለእናቷ አደራ ብላኝ፣ እንዴት ነው ምንድራት፣ ሞተች ብዬ መልኩን አድርሳ ነበር ሰርጀሪ። የማንን መልክ? ቅዱስ ሚካኤልን በለተቀኑ ምንም ስለ አታውቅም ነበር ስለ መልክ ምናምን። ትንሽ እየመጻፋለን በተኛችበት አድርጋ ነበረ የገባችው እሱ ቅዱስ ሚካኤል ትንፋሿን መለሰ። ቅዱስ ሚካኤልን አመስግኑት። እግዚአብሔር የተመሰገነ ይሁን። ቅዱሳን መላእክትን መማጸን፣ መጸለይ ትርፉ ይሄ ነው። አልሞት አለች አይደል? እግዚአብሔር የመስገን ያው ተረፈች። እሺ፣ አንተስ? እኔ ልገላት እኮ ነበር የዛሬ ሁለት ዓመት በምን በማደንዘዣ ፅንሱን ስድስት ኪሎ አደረኩትና በቃ በምጣት አትችልም በኦፕራሲዮን ነው ተባለ በቃ ከዛ መንቀጣቃተኝ እለም እዚህ እርስዎ ጋር መታ ጸሎታ ሰላም ለክ ያስደገመች መሰለኝ ምን አውቃለሁ እኔ መሰለኝ ከአስራ ሁለት ሰዓት በኋላ ነው መሰለኝ እስኪ አንተ ተናገር ምን ነበር የሆነው

እግዚአብሔር ይመስገን። እዚህ ከተማ ሆናችሁ የማትመጡ ብዙ አላችሁ። እሷ በየዕለቱ ከወይን አምባም ጀምሮ ይህን ሁሉ አመት እንደገና እንጦጦ ከደብረ ዘይት እየተመላለሰች በየዕለቱ ወይን አምባ በነበርኩበት ሰዓት ቀን በቀን በምናጠምቅበት ሰዓት በየእለቱ ነበር የምትመጣው። እኔ ይገርመኝ ነበር። እሷን ሳይን ይጨነቃል። ምን አለ እንደውም መብራት ልፋቷን ቁጠር ይላሉ። ምክንያቱም ያሳቅቃል። በየቀኑ ያን ሁሉ መንገድ ትራንስፖርት አውጥታ ለፍታ አንዳንዴ አምሽታው ላይ ነበር የምትሄደው። እኛ ጋር እግዚአብሔር ይመስገን። ቤተሰብን እየሸወልሽ ነው ይሏታል ሹፌሮች ላይ ይተዋል። ነጠላ እየለበሽ ቤተክርስቲያን እያልሽ ሌላ ቦታ ነው የምትሄጂው። እንዴት ሰው እዚህ ቤተክርስቲያን ጣፍቶ ነው በየቀኑ። አሁን እሑድ እቤታቸው ትልቅ ድግስ አለ ብትይ ጥላውን የመጡበት ይህለ

በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በመጥምቁ ዮሐንስ ስም ሁላችንም አንድም ሳንቀር ለቀን እንሄዳለን። በሥላሴ ስም በሲኦል ታስረናል። የዘጋኑን እድላቸውን በድንግል ማርያም ስም ከፍተናል። የመጨረሻችን ነው። በል ሰባት ጮናውጡ አንድ ላይ ተለበለ አንድ ሁለት ሶስት አራት አምስት ስድስት። በመጨረሻ ቅዱስ ገብርኤል ቅዱስ ሚካኤል ሲሆን ያወርዳችሁ ገብርኤል የተመሰገነ እግዚአብሔርን እልል ብላችሁ አመስግኑላቸው። መብራን የመጨረሻ ታርግላቸው።